እሱ የምንቀበት አለ ፈቃድ ላይ የመልካቱ ልጅ ነች ያው እንዳንተ ባ ትሻልኩት እንደዚህ የሚሟማቅ አልመሰለኝ ነበር። እንደዚህ ማለት ጠልቀው ይገባል አልመሰለኝ። ገባ እንዳጀማመሩ ያው አይተሃል። አንተም ተው ለምታው ስል ነበር። እግዚአብሔር ምስክሬ ነው። ሁለታችሁም ስትታረቁ ኮንግራቱሌሽን ምላ ነገሩ ዝልቅ ብሎ ሲገባ እዛ ብዬ ጋባበት ለካ እያጅሁ እየጠበቀኝ፣ ዛሬ ጠዋት ዘጉ ዘጉ ያልኩ ስ ቤት ስገባ መግቢያ ያለኝ ጋ እንትን ነው ማለት ያለበት እሱ ቆይ ነግሯል። የፍራውን አደገኛ አደገኛ ስራዎች እጄ ገብቷል ብሎ ቪዲዮ ስራ ከዛ ደውዬለት ነበረ እና በጣም የቅርብ እንትኖቹ ካለ ሰው ዋ ብሎ ይገባለታል። ጥሩ ነው። ከኔማ ማንም አምስት ሳንቲም አያገኝም። ከኔ ግን ከሌሎቹ ሊያገኝ ይችላል ነበረው ያንን የሚፈልጉ ሰዎች እኔ ረስቸው ዘውዬ ገብቶኝ ዛሬ ቤቱ ጌታ ተንቀልቀፍ አፈርኝ አፈር ያስፈልጋል። አንቺ ምን ብለን ነበር የተነጋገርነው? እያለ በራሱ አክሰንት ሲናገራችሁ እኔ ላወራ የምናገረው በሙሉ ወጣው። ምክንያቱም ረስቸዋለሁ ገባ ያ ወይ አፈር። አዲስ ነገር እግዚአብሔር የተመሰገነው። ጂጂ ያው እኔ ሁሌ ጠዋት ስነሳ እንዴት አያምርብኝ! እንደዚህ እየተከተከትኩ ውበት እኮ ነው የሚሆነኝ እኮ ጠዋት ነስቼ ፊቴን አያለው አቋሜን ምናምን ሳይሆን ስድስት ብዬ ነው ያለሁት። የመንፈስ እርካታ ነው። እኔ ተኝቼ ያድራለሁ፣ እነሱ ሳይተኙ ያድራለሁ። እኛንም ጨምረ፣ አብረን ቆመን እኮ ነው የምናድረው። አንድ ልጅ አየኝዳ ትላንትና ነው። ፍራኦል አለኝ ትንሽ ልጅ እየሆንክ ነው እንደ የምትሄደው አለ። ምን ነው ስለው መጀመሪያ ሳይ አንተ አልመሰልክኝ በጣም ትንሽ ልጅ ሆንክ አለኝ። ከላይ ነው አልኩት ስጦታው እና ያው ለአንዳንዶች ምግባቸውን እኔ እንጃ አንተም በቀጥታ ምን አይነት ቴጆን ሲያገኙም እንደሚጽፍልህ አላውቅም። እና በጣም የሚያሳዝን ነገር ነው የሚጻፉ የሚለቱ አንድ አይደለም በቀን ቢያንስ ከሀያ ከሰላሳ በላይ ለፊራዋን ነገር እንደዚህ እንደዚህ እንደዚህ እንደዚህ ነው እና ኢቨን ከማቃቸው ሰዎች እራሱ ያንን ነገር ማለት ነው። እና በጣም ገርሞኝ ብዙ ነው እንደዚህ አይነት ነገር የሚደርሰኝ። አሁን ለምሳሌ እንደዚህ ቴክስቶች ይመጡልኛል፣ እንደዚህ ምናምን ብዙ ቴክስቶች። አሁን የዚህ ልጅ ባነበው ጋሽፍራ ብሎ ነው የጻፈልኝ። አሁኔ አሁን እነዚህ አሁን ኢንስታግራም ነ እንዴት ነህ የእግዚአብሔር ሰው፣ አስራ ሁለት ክላስ ጨርሼ ውጤት አልመጣለኝም፣ ስራ ምንም የለኝም። ለእናቴም ለአባቴም እኔ ብቻ ነኝ ልጅ። እነሱን በማግዝበት ጊዜ ለራሴ እንኳ መሆን አልቻልኩ። አጎቶቼ ዘመዶች ሀብታም ቢሆኑም የዕለት ነገር እንጂ ቋሚ የሆነ ነገር አያመቻቹልኝም። ይህ መልእክት ስልክልህ ጨንቆኝ ነው። ከቻልኩ ወንድሜ የማስቸግር አንድ ነገር ነው። ዲጂታል ማርኬቲንግ ላይ መስራት እፈልጋለሁ።